ሰላም ሰላም የዶች ቤተሰቦች እንደምቆይታቸዋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮችን በትናንትናው እለት የተለቀቀውን አፍላ ፍቅር ክፍል 123 የተመለከተው ኦዲንስ በዚህ ያስቀመጣቸውን ኮሜንቶች እንመለከታለን። ቾቻ የሚጣየን ልብስ ላሰፋ ብላ ወታ የጸጋም ፊት ቀዳለች። ብዙ ሰዎችም ደግሞ ለቾቻ ያላቸውን አድናቆት ሲገልጹ ነበረ። በጸጋ መመታትም በኮሜንት ሴክሽን ከተቀመጡት ኮሜንቶች ዘጠና በመቶ የደስታ ናቸው። ቾቻን ያደነቁ እንዲሁም ደግሞ በጸጋ መመታት ደስ መሰኘታቸውን የተናገሩ ሰዎችን የተመለከትንበት ነው። ስለ ቤዛም ስለ ቤዛም እናት እንዲሁም ደግሞ ስለጸጋም የተነሳባቸው ቻሌንጅ አዝናኝ ኮሜንቶች ይዤላችሁ መጥቻለሁ። አብራችን ከቆያችሁ በእርግጠኝነት ትዝናናላችሁ። ቻኔል አዲስ ከሆናችሁ ቻሌንጅ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ደግሞ ላይክና ሼር ብታደርጉ ለእኔ ትልቅ ስጦታ ነው። ይህንን ብያችሁ ወደ ቪዲዮ ሀሳብ ልሸጋገር። የመጀመሪያውን ኮሜንት ስንመለከት እንግዲህ በጸጋ ስልክ ውስጥ ያለውን መረጃ ቪዲዮ ዲልት ማድረግ ነበረብሽ ቹቻ ተብለሻል። ቹቻ እንግዲህ ትናንትና ሁለት መሬት ላይ ጸጋን አስቀምጣ ስትቀጠቅጣት ነበር። ብዙ ሰዎችም ደግሞ ደስታቸውን ሲገልጹ ተመልክቻለሁ። ኮሚሴክሽን ላይ እንግዲህ የጸጋ መመታት ለብዙ ሰዎች ረፍት ሰጥቷል። ከዚህ ቀደም ይጠሏት የነበሩ እንዲሁም ደግሞ በእሷ ተግባር ይናደዱ የነበሩ ሰዎች ቻ ባደረገችው ነገርም ደስ ተሰኝተው ሲናገሩ ነበር። በደንብ እናወራበታለን አብራችሁን ከዘለቃችሁ ሌሎች ኮሜንቶችንም ትመለከታላችሁ። ሌላው ደግሞ ስንመለከት ቤዛ ጸባይሽን አስተካኪ ለያሬድ ፍቅር ስጪው ተብለሻል። ቤዛ እንግዲህ እንደምታውቁት ደረቅ ነች፣ በጣም የምታስቸግር አይነት ሰው ነች። እኔም ጠይቁኝ፣ በግል ደረጃ እንዲህ አይነት ሰዎች የምታገስ አይመስለኝም። ምክንያቱም ያ ጨዋነት ነው ብዬ አላስብም። የምታፈቅሩ ሰው ያላችሁ ይሁንና ግን መውደዳቸውን ማፍቀራቸውን ለማሳየት የምትቸገሩ ሰዎች ካላችሁ ያንን ግንኙነት አሰልች ታደረጉና ያንን ሰው ልታጡ ትችላላችሁ። እኔ በግል ህይወቴ በዙሪያ ላይ ካሉ ሰዎችም ተምሬያለሁ። ሰዎች መውደዳቸው ማፍቀራቸውን አለመግለጻቸው በወንድም ሆነ በሴት በኩል እንዲሁም ደግሞ እንደዚህ አይነት መደርደሮች ግንኙነቱን አሰልች ያደርጉና ያ ሰው ምናልባትም ተዳክሞ ከዚያ ግንኙነት እንዲለያይ ሊያደርጉ ይችላሉ። ያን ነገር ተመልክቻለሁ። በእውነተኛው ዓለም ማለት ነው። ቤዛ የምታደርገውን ነገር በግል ብትጠይቁኝ እኔ አልታገስም። እንዲህ አይነት ነገሮች እጅግ አሰልቺዎች ናቸው። ኋላ ላይ ደግሞ አሳዛኛውን ቤዛ ተመልክተናል፣ ያንንም እናወራለን። አብራችሁን ቆዩ። ሌላውን ስንመለከት እንግዲህ አየውት ብታዩ በቃ ድገሚያት እያልኩ አጠገቤ ይመስላኝ፣ እኔም እጄን ጨበጥ በቦክስ ልላት ይህን ያክል ነው። ጸጋ ቅጥል ያደረገችኝ ወተት ግዙልኝ እስኪ የሚል አይነት ቀልድ ተመልክተናል። እንግዲህ ብዙ ሰዎች በጸጋ ይናደዳሉ፣ ብዙ ሰዎች በጸጋ ይቃጥላሉ። ይቺ ደግሞ ቹቻ አጠገቤ ላይ ያለች ይመስል ድገሚያት እያልኳት ነበረ፣ እኔም እጄን ስጨብጥ ነበር። ጸጋ ይህን ያክል ያቃጠለችኝ ባገኛት ኖሮ እኔ ምቀጠቅጣት ነበር ብላለች። ቹቻ እንግዲህ ልብስ ታ ሰፋውታ የጸጋን ፊት ቀዳለች። ሌላኛውን ኮሚን ደግሞ እንመልከት። ብራቮ ቹቻ ይ አንገቷን ብትቀጫት ደግሞ ጥሩ ነበረ። ለሌላ ጊዜ ግን የእጅ ጓንት ተጠቀሚ ሺ ተብለች ተመክረሻል። ቹቻ እንግዲህ ትላንትና እንደምታውቁት ፊቷንና ሙሉ አካላቷን ብትሸፍንም እጇን አልሸፈነችም ነበር፣ ጓንት አላደረገችም ነበር ይህ እዚህ ጋር የመከራት የሚገኘው አንገቷን ብትቀጫት ጥሩ ነበር፣ ይሁንና ግን ለሌላ ጊዜ እጅሽን በጓንት አድርጊ ብለው ሌላ ጊዜም ተመሳሳይ ነገር እንድታደርግ እየጠየቋት ነው የሚገኘው። ምናልባትም ቀጠዋ ሴት ፊዮሪን ልትሆን ትችላለች። ትናንትና ጸጋን እንግዲህ ፊቷን ቀዳታለች። ምናልባትም ደግሞ የፊዮሪን ያንን ካልሰፋው የሚለውን ክንፍ ሰብራ እንዳትበር ልታረጋት ትችላለች። በቀጣይ እንመለከታለን። ለማንኛውም ትናንትና ቹቻ ያደረገችው ነገር የተመለከቱ ሰዎች በብዙ እያደነቋት ነው የሚገኘው። ብዙ ሰዎችም አንጀታችንን አራሽልን የሚሉ ሰዎችን ተመልክቻለሁ ያለው ሌላውን ኮሜንት ስንመለከት የቤዛ እናት በዚህ ደረጃ መቅረባቸው በጣም ያሳዝናል። እናት እኮ ግን ግራ ቀኙን አይታ አመዛዝና የልጇን ሴፍቲ ጠብቃ ልጇ በማትጎዳበት ልክ ትመክራለች እንጂ እንደዚህ ቤዛ መስበር አይገባትም። ሲጀመር ማመን የነበረባት አንድ ውርጋጥ መሆን አልነበረበትም። ልጇን መስማት ነበረባት። የቤዛ እናት ዘመናዊ ናት ብዬ አስቤ ነበር የሚል ነገር ተመልክቻለሁ። ለማንኛውም ትላንትና ላይ ተመልክታችኋል የቤዛ እናት ቤዛ ማፍቀሯን አሊያም ደግሞ ከያሪድ ጋር መቀራረቧን ከሰማች በኋላ ያሪድ ደግሞ አስቸጋሪ ወንድ እንደሆነ ከሰማች በኋላ ስለ ያሬድ አስቸጋሪነት ሳይሆን ቤዛ ፍቅር ስለመጀመሯ በመስማቷ በጣም ተናዳ ነበር። የአባትሽን ቃል አለማክበርሽ ተገቢ አይደለም ስትላት ነበር። እኔም ባል ማግባት ሳልፈልግ ቀርቼ ሳይሆን የአንቺንና የአባትሽንም ቃል ለማክበር ስል ነው ያንን ያላደረግኩት ብላ ባደረገችላት ነገርም ቤዛን ልታስራት ሞክራለች። ቤዛም እንግዲህ ስትጸጸት ነበር። ይሁንና ግን እዚህ ጋር ኮሜንታችሁ እንዳለው እኔ በበኩሌ እናቶች እንደዛ ናቸው ብዬ አላስብም። ምክንያቱም እናቶች ጠቢባን ናቸው። አፍላ ፍቅር ላይ ያየዋት እናት ምናልባትም ደግሞ ኢትዮጵያዊ እናት ላትሆን ትችላለች። ልጇንም ከዚያ ውስጥ ለማውጣት በዚያ መንገድ መሄዷ ልክ ነው ብዬ አላስብም። ያደረገችበት መንገድ ልክ ነው ልትሉኝ ትችላላችሁ። ይሁንና ግን ልክ የሆነውን ነገር በተሳሳተ መንገድ ማድረግም የተሳሳተ ነው ብዬ አስባለሁ። ያደረገችላትም ነገር ቆጥራ እሷን ልታስራት መሞከሯም ልክ ነው ብዬ አላስብም። ትላንት ያለፈውን የተነገረውን ደግሞ ቃል እየተናገሩ በብዙ ልጆችን ማሳቀቅና በዚህ መንገድ ትሪት ማድረገው ልክ ነው ብዬ አላስብም። አፍላ ፍቅር ላይ የተመለከትኳት የቤዛ እናት ሆነ መጣችሁ ወይዘሮ ሀመል ማል ልክ አድርጋለች ብዬ አላስብም። ኢትዮጵያዊ እናትም ይችን ትመስላለች ብዬ አላስብም። ስሜታዊ ናቸው። ምናልባትም ከቤዛ በላይ ስሜታዊ ሆኖ ነበር። ቤዛ ስሜቷ ለመቆጣጠር ሞክራለች ከእናቷ ይለቅ። እናቷ ግን ያደረገችው ነገር የተሳሳተ ነው። በዚያ ልክም ሪያክት ማድረጉ ተገቢ ነው ብዬ አላስብም። ለዚህ ጋር ግን ድራማው ማስተላለፍ አለበት ብዬ የማስበው መልእክት የነበረው ከዚህ በተቃራኒ ነው። ምክንያቱም ልጆች የፍቅር ስሜት ሲሰማቸው ቤተሰብ ጋር መናገር ይፈራሉ። ይሁንና ግን ቤተሰብ ደግሞ በተለያዩ መንገዶች በዚያ ጉዳይ ላይ መረጃ ሊኖረው ይችላል አሊያም ደግሞ ሊደርስበት ይችላል የሚደረስበትም በኋላ ደግሞ ልጆችን ትሬት የሚያደርግበትን መንገድ አፍላ ፍቅር እንደዛ ማሳየት አልነበረበትም አሁን ላይ ደግሞ የተሰራውን ስህተት በሌላ ሰው አሊያም ደግሞ በዛው በቤዛ ታሪክ ማስተካከል አለበት ብዬ አስባለሁ ምክንያቱም አሁን ላይ ድራማውን የሚመለከቱ ብዙ ህጻናት እንዳሉ አውቃለሁ እነዚያ ስሜቶች ደግሞ ሰዎች ፈልጓቸው አሊያም ደግሞ ፈቅደው ወደ ህይወታቸው የሚመጡ ታሪኮች አሊያም ደግሞ ክስተቶች አይደሉም ስለዚህ እነዚያ ልጆች እንዲህ አይነት ስሜት ሲሰማቸው ለእናታቸው መናገር እንዳይችሉ እንዲሳቀቁና እንዲፈሩ እናቴ በዚህ አይነት መንገድ ነው የምትቆጣኝ ብለው እንዲያስቡ ማድረግ ተገቢ ነው ብዬ አላስብም ወንድም አፍላፍቅር እንደ ድራማ ይህንን ታሪክ በኋላ ላይ ማረም አለበት ብዬ አስባለሁ። ይህ ፍጹም የተሳሳተ የታሪክ ንግርት ነው። ምክንያቱም ህጻናት እጅግ በጣም ብዙ ሰዎችን ተመልክቻለሁ። በነገራችን ላይ በአካልም ብዙ አፍላፍቅር የሚመለከቱ ህጻናትን ተመልክቻለሁ። ገና አንድ ሬጅ የሆኑ ልጆች። እነዚያ ልጆች እንግዲህ የፍቅር ስሜት ሊሰማቸው ይችላል። አሁን ያሉበት እድሜ ደግሞ የትራንዚሽን እድሜ ነው። ማለት ከአንደኛው እድሜ ወደ ሌላኛው የሚሸጋገሩበት እድሜ ነው እና ወደ ፍቅር የሚገቡባቸውም ሁኔታዎች ሊፈጠሩ ይችላሉ። በዚህን ወቅት የፍቅር ስሜት ሲሰማቸው ልጆች መሳቀቅ እንዲችሉ ሳይሆን እንዲ አይነት ነገሮች ሲፈጠሩባቸው ለቤት ቤተሰብ ኦፕንሊ መጥቶ እንዲናገሩ። ለምን አልነገርሽኝም ብላ የቤዛ እናት ወቀሳት። ከዛም በኋላ መታረም ያለባቸው ነገሮች ካሉ ደግሞ የሚታረሙባቸው መንገዶች ነበር ማውራትና ሰከን ባለ መንገድ ማስረዳት የነበረባት። ግን የቤዛ እናት እንደዛ ሪያክት ማድረጓ ምንድን ነው የፈጠረው? ደግሞ ቹቻ ሄዳ ጸጋ እንድትመጣ አደረገ ማለት ነው። እንዴት ነገሮች ወደ እውነተኛው ዓለም ሲመጡ አጥፊነታቸው ነው የሚታየውና አሁን ድራማ ላይ ተመልክተናል ጸጋ ስታናደን ስለነበር ተደስተናል ይሁን ነገር ወደ እውነታው ዓለም ሲመጣ ግን ይህ ነገር እጅግ በጣም የልጆቹን ህልም ሊያጨለም የሚችል ያልተገባ ነገር ነውና አፍላፍ አፍላፍቅሮች በምን አይነት መንገድ ተረድተው በዚህ መንገድ ታሪኩ እንዲነገር እንደፈልጉ አልገባኝም። ምክንያቱም ታሪኩ ከሚሆንበት ነገር ይልቅ ሊያስተምር ያለው ወይም ሊያስተላልፍ ያለው መልእክት እጅጉን ቦታ መሰጠት አለበት ወይም ቦታ ሊሰጠው ይገባል ብዬ አስባለሁኝና ያን ነገር በቀጣዩ በዛው በዛ ታሪክ ማረም አለባቸው ብዬ አስባለሁ። ምክንያቱም ልጆች ይህንን መማር አለባቸው ብዬ አላስብም። ፍቅር ሲሰማቸው አሊያም ደግሞ እንዲ ስሜቶች ሲፈጠሩባቸው ቤተሰቦቻቸው ጋር መጥተው መናገር እንዳይችሉ አድርጎ ማሳቀቅ ተገቢ ነው ብዬ አላስብም። ያ መታረም አለበት ብዬ አምናለሁ። ወደ ሌላኛው ኮሜንት ስንሸጋገር እንግዲህ ደራሲውን አንድ ወረፍ ያደረገ ሰው አለ። እንግዲህ ቀሽም የሚል ስድብ ተገቢ ነው ብዬ አላስብም። ለማንኛውም ወጥነት የሌለው አስቀድሞ እናትዮ ቤዚትን እንድታፈቅር ስትገፋፋት አልነበር ደርሶ እንዴት ቀይራቸው የሚል ነገር ተመልክቻለሁ። በነገራችን ላይ እንዴት ኮንትራዲክሽንስ አሉ። እንዲህ መጀመሪያ ላይ የነበሩት ስቶሪ መጀመሪያ የተመጣበት እናት ደግሞ ወንዶች ጋር ቤዛ እንድትቀርብ ትገፋ ነበር ከዚህ ቀደም በነበረው ኢፕሶድ። ይሁንና ግን ትናንትና የተመለከትናት የቤዛ እናት ደግሞ ፍጹም የምትቃረን እና ያልተረጋጋች እናት ምናልባትም ጠቢብ የምትባል አይነት እናት አይደለችም። ያችን እናት ደግሞ እኛ እናውቃትም፣ ማለትም ኢትዮጵያዊ እናት እንዲህ ነች ብዬ አላስብም። ምክንያቱም ማሳየትም ለጆቹም ቅድም እንዳልኳችሁ በእንዲህ አይነት መንገድ መነገሩ ልክ ነው ብዬ አላምንም እና ወጥነት የሌለው ታሪክ ነው። ከዚህ ቀደም ቤዛ ወደ ወንዶች እንድትቀርብ አለያም ደግሞ ፍቅረኛ እንድትይዝ ትገፋ የነበረችው እናት አሁን ተገልብጣ ደግሞ ፍጹም ደግሞ ጥላቻ ኖሯት ስትመለስ ስናይ ሁለቱ ነገሮች ኮንሰርት ያደርጋሉ፣ የሚጣረሱ ናቸው ሊል ነው የፈለገው ኮምባቹ። እኔም ልክ ነው ብዬ አምናለሁ። ሌላኛውን ኮሜንት ስንመለከት ቹቻ ይመችሽ ጨጓራ ዛሬ ተሻለኝ፣ ግን ጸጋ ማን ያዝንላታል ማንስ ያነሳታል የሚል ነገር ተመልክቻለሁ። ለማንኛውም ጸጋ ትናንትና ተመታ መሬት ላይ ወድቃለች። እንዲሁም ደግሞ ቹቻ መሬት ላይ አስቀምጣ ቀስቴ ቅዱስ ላይ ያደረገውን ነገር ስደግም ነበረ። ባልና ሚስት እንግዲህ ሰዎቹን እየጨረሱ ነው። ድምፅ አጥፍተው የሚያጠቁት ሁለቱ ሰዎች ስራ ፈቶ ፈቶ የቆየ እጃቸውን ጓደኞቻቸው ላይ እያፍታቱ ይገኛሉ። እኩይ ገጸ ባህሪዎችን ቀጥቃጮች ሆነዋል። እንግዲህ ቀጣይ ደግሞ የፊዮሪ ተራ ሊሆን ይችላል። ፊዮሪ ልትቀጠቀጥ ትችላለች። አርፋ ብትቀመጥ ጥሩ ነው። ሌላው ደግሞ ኮሚን ስንመለከት አይሶሲ ያሉሽን ሁሉ ነገር አትመኝ የሚል ነገር ተመልክቻለሁ። ትላንትና ላይ እንደተመለከታችሁት ዴቭን ቁጭ አድርጋ ሶሲ ሽምጥጥ አድርጋ ክዳለች። ዴቭን በወንድማ ፊት ማንም አይደለም ስትል ይሁዳ ነኝ ብላ እርፍ ብላለች። ዴቭን ከድታ ዴቭ ግን በዛ ሳይቀይማት በመጨረሻም ደግሞ መታ። እኔ ፍቅረኛ አልፈልግም፣ ከአንተ ብሸሽ ነው የሚሻለኝ። ወንድሜ ተጎድቷል በፍቅር እኔም መጎዳት አልፈልግም። ከዚህ ቀደም ስታናደኝ ነበር፣ ለጤናም ጥሩ አይደለም ብሎኛል ወንድሜ ስለዚህ ንዴትም ሌላም ነገር ለእኔ ጤና ጥሩ አይደለም። ከዚያም በላይ ደግሞ ስንት ነገር ነው ያስተውከኝ? ብላ ዴቭን ወቅሳዋለች። ከወቀሰቻቸውና ትቼላለሁ ካለችው ነገር ደግሞ ግንባር ቀደሙ እንደምታውቁት ሶሲ በፊልም አትደራደርም ነበር። ለፍቅር ስትል ፊልም ትታው ነበር። አሁን ላይ ግን ዴቭ ፈቅዶ ፊልም እንድትመለከት ተደርጋ ነበር። ይሁንና ግን ዴቭ ቢፈቅድላትም እሷ ፊልም እንኳን ሳይቀር ነው ያስተውከኝ፣ ስታናደኝም ነበር፣ እንዳለቅስም አርገኛል። ስለዚህ ድጋሚ ላይ አልፈልግም፣ ብሬክአፕ ማድረግ አለብን ስትለው ነበር። ዴቭም ደንግጦ ሲናገር ነበር ምናልባት የዴቭና የሶሲ ፍቅር በእንጥልጥል የሚቆይ ይመስለኛል። ወንድሟ ኃይለኛ ነው፣ እሱንም ትፈራለች። ተቆንጥጣለችም የተቆነጠጠችበትን ቦታ እየጠቀሰችም ዴቭን ስትናገረው ነበር። ለማንኛውም የሶሲና የዴቭ ፍቅር የት ይደርሳል አብረን እንመለከታለን። ሌላው ደግሞ ስንመለከት እንዲ ነው እንጂ ማስደሰት ቹቻዬ፣ በቀን አንድ አንድ ከምግብ በኋላ ስጪልኝ ጸጋም ትወደዋለች የሚል ነገር ተመልክተናል። እንግዲህ እዚህ ጋር የሚያስቁ ኮሜንቶችን የተመለከትን የምንገኘው እዚህ ጋር። እንግዲህ ከምግብ በኋላ አንዳንድ ስጪልኝ ብላለች። መድኃኒት መሆኑ ነው ለጸጋ ከዚህ በኋላ ቹቻ፣ ከምግብ በኋላ አንዳንድ ቡጢ እንድትሰጥ ነው እንግዲህ ተጠየቀች የሚገኘው። ምናልባትም ጸጋ መታ ያንን ቡጢ ልትመልስላት ትችላለች። ምናልባትም ከምግብ ብቻም ሳይሆን በቀን ስድስቴ ሰባቴ ጸጋ በቀሏን ልትበቀላት ትችላለች። ከምንም በላይ ደግሞ ቀስቴና ስራ ቹቻን ልትበቀላት ትችላለች። ሌላኛውን ኮሜንት ስንመለከት እንግዲህ ቹቻ የጸጋን ስልክ መስመር ነበረብሽ፣ መረጃውን ሁሉ ማጥፋት አለበት። ጸጋ የስራዋን የምታገኝበት ሰዓት ደረሰ መሰለኝ የሚል ነገር ተመልክተናል። እንግዲህ በትናንትና እለት ቹቻ ከደበደበቻት በላይ ደግሞ መደረግ የነበሩበት ተብሎ እየታሰበ የሚገኘው ቹቻ የጸጋን ስልክ መቀማት ነበረባት። ቀምታትም ደግሞ ከተቻለ መስበር ነበረባት። ቀጥቅጣት እንግዲህ መሬት ላስተኝታ እጇን አፍታታት ነው የፈለገችው። አፍታታም በዚያው ጥላ ሄዳለች። ማን ያነሳታል? አብረን እንመለከታለን። ለማንኛውም ስልኩ አልተወሰደም፣ መረጃም አልጠፋም። ስለዚህ ጸጋ ስትመለስ ቹቻ ልትበቀል ትችላለች የሚለው ነገር በዚያ ነው እኔ ጠንከራ አድርጌ እንዳስብ የሆነው። ሌላ ደግሞ ስንመለከት ከዚህ በኋላ አድናቂ ነኝ ማንም እንዳይሰድባት የሚል ነገር ተመልክተናል። ይሄ ማሽሟጠጥ ነው፣ ይሄ ቀልድ ነው የሚመስለኝ። ለማንኛውም ብዙ ሰዎች በትናንትናው የጸጋ ድብደባ ብዙ ሰዎች ተደስተዋል። ደጋፊዎቿም ለምን እንደሆነ ዝም ብለዋል። ደጋፊ ነኝ የሚሉ ሰዎችም ይሁዳን የሆኑ ይመስለኛል፣ ክደዋታል። አንድም ሰው እዚ ላይ ተቀምጦ እንግዲህ ሲጽፍ አልተመለከትኩም። እዚ ጋ እያሽሟጠጡ የሚገኙ ሰዎች ናቸው ያሉት። ከዚህ በኋላ የጸጋ አድናቂ ነኝ ማንም እንዳይሰድባት የሚል ነገር ተመልክተናል። ይሁንና ግን ይህ ከልብ አይመስልም። ብዙ ሰዎች ከዚህ ቀደም ጸጋን እንደሚያደንቋትና የፊልሙ እንዲሁም ደግሞ የጀርባ አጥንት ሲሏት ነበር። ይሁንና ግን ትናንትና በመደብደባው ሐዘናቸውን እንኳን አልገለጹም፣ ሻማ አልለኮሱም። ሻማቸውን እየፈለግኩ ነበረ፣ ሻማ የለኮሰ አንድም ሰው የለም። ከዚህ ቀደም ጸጋና ድንቃለን እንደው እንዳለን የሚሉ ሰዎች ውሸታቸውን ነው፣ አሊያም ደግሞ ይሁዳን ሆነው አርፈዋል ማለት ነው። በትናንትና ሁለት እንግዲህ ሁለት ይሁዳዎችን የተመለከት ነው ሶሲ ዴቭን ሽምጥጥ አድርጋ ክዳ የመጀመሪያዋን ይሁዳ ስትሆነ ሁለተኛዎቹ ደግሞ የጸጋ አድናቂዎች ናቸው። ዝም ዝም ነው ያሉት። ከመሬት ተኝታ ስትደበደብ እንዲሁም ደግሞ ደማ ሲፈስና ፊቷ ሲቀደድ አንድም ሰው ሐዘኑን አልገለጸም፣ ሻማም አልለኮሰም። እናንተ ሰዎች አጠገባችሁ ላይ ያሉ ሰዎች፣ አዘንን የሚሉ ሰዎች እስከ ቆማችሁ ድረስ ነው። እና ከወደቃችሁ በኋላ ማንም ቼ ካረጋችሁም ከቻላችሁ እንዳትወርቁ ራሳችሁን ጠብቁ ልላችሁ ፈልጋለሁ። ሌላም ደግሞ ስንመለከት ቦቼ ይመችህ አቦ አንተ ብቻ ዘና አድርገን የሚል ነገር ተመልክተናል። ትናንትና እንግዲህ እንደተመለከትነውና በጣም ያሳቅን ያዝናናን ፓርት የቦቼ ነበረ። ቦቼ እንግዲህ ሁለት ሰዎችን እያፋጀነ የሚገኘው ሄርሜላና ጄሪን እንግዲህ ትላንትና እንደተመለከት ነው ሄርሜላ እየቀለለችበት የቀለደችበት ቦቼ ደርሰዋል። ከደረሰበትም በኋላ በሄርሜላ ማታለል ሊሸወድ አልቻለም። እሱም ብልጥ ነው። በደንብ አድርጎ ወደ ጄሪ ቀርቧል። ጄሪም በደንብ አድርጋ ወደ እርሱ እንዴት መቅረብ እንደምችል ታውቅበታለች። ቦቼን ስነ ልቦና አቃለውም ስትል ነበር ሄርሜላ ደጋግማ። ስደውል እንግዲህ ያላነሳው ቦቸራ ጄሪ ለመጀመሪያ ጊዜ ብደውል አንስቶ ሄርሜላ አንጨርጭሯል። ከዚህ ቀደም ሄርሜላን ይለምን እንዳል ነበር። አሁን ደግሞ ኮርቶባታል። እሷንም አቁሞ እንዲሁ እያፏጨ ትቷቸው ሄዷል። ወንድ ልጅ ቆረጠ የሚያስብልን ነገር አድርጓል። ከዚህ በኋላ ምናልባትም ሄርሜላ በእልህ ከጄሪ ጋር ትጋጫለች። ቦቼ ደግሞ ወደ ጄሪ ተጠግቶ፣ የቦቼ አዲሷ ትርትር ጄሪ ሚስቱ ልትሆን ትችላለች ብለን እናስባለን። እናንተስ ምን ትላላችሁ? ቦቼ በዚያ ማለት የሚናገራቸው ነገሮች እንዲሁም ደግሞ ቦቼ እንግዲህ ስለ ውበቱ አውርቶ አይጠግብም። ውበቴ ሸጋሎ ጋነት እያለ እየዘፈነ እንግዲህ ለአንድኛ ይቱ ማርዘነብን ለአንድኛ ይቱ ደግሞ የኔነሽን እዘፍናለሁ ብሎ ከዚህ ቀደም ሁሉም ነገር ይሰጣት የነበረችው ሄርሜ ላቀንታ ጄሪ ላይ ስትነሳ ነበር ይሁንና ግን በዝምታ የምትንቀሳቀሰው ብልጧ ጄሪ ማሸነፏ አይቀርም ያን ነገር ደግሞ አብረን የምንመለከት ነው የሚሆነው ለማንኛውም ቦቼ ዘና ፍታ እያደረገን ነው አብሮን እየዘለቀ የሚገኘው እንዴት ተመለከታችሁት የቦቼን በቃላት ኮሜንት ሴክሽን ላይ ነገሩኝ ሌላው ደግሞ ስንመለከት ስልኳን ደግሞ ብትወስጅባት አሪፍ ነበር የሚል ነገር ተመልክተናል ይህ ለቹቻ ነው ቹቻ ትናንትና ጸጋን ከደበደባቻትና መሬት ላይ ከጣለቻት በኋላ ስልኳን መውሰድ ነበረ ያለበት ከዚያ በኋላ ሴራ ይከሽፍ ነበር። ምክንያቱም ቦምቦቿ ሁሉም ያሉት ስልኳ ውስጥ ነው። ስልኳ ቢጠፋ ሁሉም ነገር ያቆማል። ያንን ደግሞ እንዲሁም ደራሲው አይፈልግም። ለዚህም ቹቻ ባላ የላሽላሽ ብላ እንድታልፍ እንዲሁም ደግሞ ቦጢውን ብቻ አሳርፋባት እንድትሄድ የተፈቀደው ያንን ነገር ነው። አድጋ የሄደችው። ሌላ ደግሞ ስንመለከት የቤዛ ድርቅና በዛ የምትሉ የጸጋ ተንኮል ረው የሚል ነገር ተመልክተናል። እንደምታውቁት እንግዲህ የቤዛ ድርቅና እጅግ በጣም አሰልቺ ሴት ነው የሚያደርጋት። ምንም እንኳ ቤዛ የምታደርጋቸው ነገሮች እጅግ የሚያሳዝኑ ቢሆኑም ጸጋ ያደረገችባትም ነገር በጣም እንድናዝንላት የሚያደርግ ቢሆንም ቤዛ ቤዛነቷ እጅግ በጣም ደረቅ ነች። የወደደችውን ያፈቀረችውን ሰው እንኳን የኔ ቆንጆ ብሎ እንዲጠራ አትፈቅድለትም። ይሄ ድርቅና ደግሞ እጅግ በጣም አሰልቺ ሴት ነው የሚያደርጋት። ምናልባትም ደግሞ ያሬ ስለሚያፈቅራት እንጂ እንደኔ አይነቱ ትግስት የሌለው ሰው ቢሆን ኖሮ ጥሏት ሸሽቷል። እኔ በነገራችን ላይ በእውነተኛው ዓለምም ገጥሞኛል። ቅድም እንዳልኳችሁ እንዲህ አይነት ሰዎች አሰልቺ ነው የሚያደርግባችሁ። ምክንያቱም የምትናገሯቸው ነገሮች እነሱ ጋር ስሜት ላይፈጥሩ ይችላሉ። ስሜት ቢፈጥሩም እንኳ ስለሚሸፍኑ፣ እነሱም ያስቡትን ነገር ለመረዳት ትቸግራላችሁ። ምን በውስጣቸው እንዳለም ለማወቅ በጣም ነው የምትፈተኑት። ያ ነገር ደግሞ ከእነሱ ጋር ያላችሁ ግንኙነት አሰልቺ እንዲሆን ያደርግና በመጨረ መጨረሻ እንድትወስኑ ነው የሚያደርገው። እንዲት ነገሮች መፈጠር የለባቸውን ብዬ አስባለሁ። የቤዛ ድርቅና ለማንኛውም አሰልቺ ነው። ሌላው ደግሞ እንመልከት። ቦቼ ይመች አቦ፣ ርሚላን አንጨረጨርካት። ቹቻ ይመችሽ አቦ፣ ጸጋን ልኳን አስገባሻት። ደስ ብሎኛል ዋው! ግጥሙ በሙዚቃ ይገባሻል ተብሏል። እንደምታውቁት እንግዲህ ትናንትና ኢፕሶ ላይ እንደተመለከት ነው ቹቻ ገድል ከፈጸመች በኋላ ግጥምና ዜማውም ጎርፎላት ነበረ። በስሎ ሞሽን አድርገዋት ባክግራውንድ ላይ ለሷ የተዘፈነውን ዘፈን ከፍተው አንጀታችንን እየበሉ ነበረ። ቹቻም ያደረገችው ነገር እንግዲህ ገድል ነው። ትናንትና ብዙ ሰዎች ማስደሰት ትችላለች። ኮሜንት ሴክሽን ላይ እንግዲህ ለመጀመሪያ ጊዜ ይመስለኛል የቹቻ ስም እንዲህ በብዛት ተጽፎ አይቼ አላውቅም። ቹቻ እንግዲህ ከተጻፉት ኮሜንቶች መካከል ዘጠና በመቶ ስሟን እየተካተተበት ነው የሚያመሰግኗት፣ የሚያደንቋት የኔ ባቶኝ ቆጨኝ ነበረ፣ የኔ ማስተር ደግ አደረግሽ አንቺ ነሽ የኔ ጀግና አንቺ ነሽ የኔ ምናምን የሚሉ ሰዎችን ተመልክቻለሁ እንዳሉ። ለማንኛውም በትናንትና ኮሜንት እንግዲህ የቹቻና የጸጋ ነገር ነበር ሲነሳ የነበረው፣ አብዛኛው ሰው ያን ነው ሲያወራ የነበረው። ለማንኛውም ከዚህ በኋላ አፍላፍቅር ምን ይሆናል ቃል አብረን የምንመለከተው ነው የሚሆነው። እንዴት ተመለከታችሁት? ስለ ጸጋስ መደብደብ ምን ትላላችሁ? ቹቻስ የደበደባቻት በቃት፣ ሆይ ከዚያስ በላይ መደብደብ አልነበራትም ወይ? ለሰዎችስ እንዳሉት ሄደች ወደ አምላኳ የሚያስብል ነገር ይፈጠር ወይ? ምን ትላላችሁ? ኮሜንት ሴክሽን ላይ ነገሩኝ። ውድ የዶች ቤተሰቦች አብራችሁን ስለዘለቃችሁ እጅግ በጣም አመሰግናለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።